ሆናችሁ በፈጣሪያ ታገኝ ታገኙታላችሁ እኔ ከጠፋውኝ ሰባት አመቴ ነው። አረብ አፍኖኝ ነው። አልሐምዱሊላ ብዙዎቻችሁ የዚችን ልጅ ቪዲዮ አይታችሁ ብዙዎቻችሁ ተጨንቃችኋል፣ እና አዲስ መረጃ ይሽላችሁ ነው የመጣሁት ስለ ልጅቷ። አሰላሙ አሊኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላ። ስለዚች እህታችን ትላንትና አፋልጎኝ ሰባት አመታትን አረቦች ደብቀው ቤታቸው ውስጥ አፍነው አስቀምጧት ድብደባ፣ ብዙ ጫናዎች እየደረሱባት አሁን ላይ ራሱ ትንሽ

ችግር ገጥሟታልና አለና ቤተሰቦቿን አየት እንዳሉ አታውቅምና አፈላልግ ከቤተሰቦቿ ጋር እናገናኝ የሚል ቪዲዮ ሰርቼ ነበረ። ብዙዎቻችሁ ተቀባሏችሁ፣ ብዙዎቻችሁ ሼር አድርጋችሁ፣ አልሐምዱሊላህ ቤተሰቦቿ ተገኝቶ በትላንትናው እለትም ከእህቷ ጋር ተገናኝታለች። ያው ልጅቷ በጣም ብዙ ጫናዎች፣ ብዙ ስነልቦና የሚጎዱ ነገሮች ደርሶባታልና በጣም ብዙ ስቃይ፣ ብዙ መከራን አሳልፋ አረቦቹ አጋጣሚ ሆነው ከቤት ሲወጡ ብዙ ጊዜ ይወጣሉ፣ ግን ቆልፉባት ነበረ። የሚወጡት አንዳቸው ሲወጡ አንዳቸው ይጠብቋት ነበረ። አጋጣሚ የሆነው ትላንት ሰሞኑን ደግሞ ስታመልጣቸው እነሱ ሰክረው ነበርና በሰከሩ በሰካራማዎች ነበሩ በጣም ይሰክራሉ። በቃ የሆነ ጋጠወጥ ሰዎች የሉም። እንደዚህ አይነት ነገሮች ናቸው። እና ጸጉሯን ይልጫታል በየጊዜው ማለት ነው፣ ማለት እንዳታወቅ በጣም ብዙ ጫናዎችን፣ ብዙ ስቃይ መከራን ያሳልፋለች። ይህ ሁሉ የመጣው በማያቁት ደላላ ስራ መሄድ ነው። በማታውቀው ደላላ ስራ ሂዳ ነው እንደዚህ ሁሉ ነገር የተፈጠረባትና እስኪ ቪዲዮንም እዛው ጋር የነበረው ልጅ ቪዲዮን የቀረጻት ወደኛ ያስተላለፈውን ልጅ ሙሉ መረጃውን የሚያደርስ ደርሰን ይሆናል። እንዴት ነበረ፣ እንዴት አመለጠቻቸው፣ እንዴት እንደወሰዷት አረቦቹ፣ በምን አይነት ሁኔታ ስራ እንደሄደች ሁሉንም ነገር እስቲ ከራሱ አንደበት ላሰማችሁ። ቪዲዮ ተከታትለን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ትናንትና የለቀኳት ልጅ ቤተሰቦቹ ወዳው ነው የተገኙት። ለዛ ነው ብዙ ሰዎች በውስጥ ጽፋችሁልኛል፣ መመለስ አልቻልኩም። ልጅቷ የራያ ቆቦ ሮቤት ልጅ ናት? እህቷ ወዳው በውስጥ ጽፋለኝ ስለ ተገናኙ፣ በዛ ምክንያት ነው። እና ታሪኩ ባጭሩ እንደዛ ነው። የዛሬ ሰባት አመት በማታውቀው ደላላ ስራት ይሄዳለች። አረቦቹ ሌባ ስለሆኑ ቤቷቸው ላለማሳየት ሰዋኩን በመንገድ ላይ ይቀበለታል። ይቀበሏታል። ወዳው እንደወሰዷት ስልኳን ምናምን ይቀሟታል፣ ሁሉ ነገር። ከዛ ቤቱ ቤቱ ዘጋው ዘጋችሁ ዘጋዋ፣ አባት ማለት ነው አምሳሪ እና ከዛ በኋላ ለሰባት አመት በየፈረቃ ተራ በተራ ነው ሲሄዱም እየዘጉብኝ፣ አንዱ ሲሄድ አንዱ አይሄድም። እነሱ ሰክራ ናቸው፣ ቤት ውስጥ የሚቅሙ የሚያጨሱት ምናምን ናቸው። ና በቃ በጥንቃቄ ይህን ሁሉ ሰባት አመት ሁሉ አንድ ቀን ቤቱ ክፍት ሆኖ አቅም አለች። አስባችሁታል። እና አሁን ደግሞ ከነሱ ስር ያመለጠችው አጋጣሚ ወደዚህ ወደ ሪያድ መጥተው ከፉንዱቅ ነው የሚመስለው እሱ ብዙም አታስታውስም። ከዛ ቤቱን ክፍት አድርገውታል አለች። ሰክረውም ስለሆነ በዚህ ምክንያት ጠፍታ እዚች እዚ ሪያድ አልፈላ አካባቢ ነው። አንዲት ሶሪያዊ ነው ለኛ የሰጠችን ማለት ነው። እና ልጅቷ በጣም ስለ ልቦና ተጎድቷል። አሁን መገኘት ተቻለችበት ምክንያት እራሱ የዛሬ ስምንት አመት ፌስቡኳን ስሟን ነግራኝ ሰርች አድርጌ የድሮ ፌስቡክ አውጥቼ በዚህ ቪዲዮ ጋር እያየ በለቀቁት ነው እንጂ አታስታውቅም። ጥርሷ ምናምን ወላልቋል። ግን በየወሩ ነው ጸጉሬን የምላጩት አለች በቃ ሁሌ ድብደባ ነው። ስራ ብቻ አይደለም፣ ስራ ብቻ ቢሆን ቀላል ነው። በቃ ይደብደቡኛል፣ ምንም ምክንያት የለም። አልሰራም ቤት፣ የቤት ተቆልፎባታል እየሰራች ነው። ግን በቃ የመደብደብ ሱስም እንዳለባቸው አላውቅም። ይደብደቡኛል አለች። አካላቱ አላ ቆሳሷል ምናምን እና እስቲ እርዳታ እዚህ ሚዲያ ላይ በጎ የበጎ ፍቃድ የምታደርጉ ሰዎች እርዳታ ሰብስባችሁላት ህክምና፣ ወደ ህክምና ብትወሰድ ስለ ልቡ ነው አተቦርተዋል። ለምን ከዚህ በኋላ እንኳን የሚሰራ እንኳን አይመስልኝ። እርዳታ አድርጋችሁት ወደ ሀገሯ ለእናቷ ብትልኳት። እንደው እናቷ ከዚህ በፊት እኔ አላውቅም እንጂ ሚዲያ ላይ ዩቲዩብ ላይ ምናምን የአፈላልጉኝ ማስታወቂያ ብዙ አውጥታለች አሉ። በጣም ነው የተጎዳችሁ፣ እያለቀሰች ምናምንና እስቲ ተባብሯት። እኔ የእሷን መገኛ ቁጥር እስጣችኋለሁ። የምነግራችሁ ነገር ሌላ፣ በማታውቁ ደላላ ስራ አትሄዱ በጭራሽ። ባይበላ ሲቀር የሚባል ነገር ችግራችሁን ይዛችሁ ብትቀመጡ ነው የሚሻለው። አስባችኋታ ሰባት አመት ያለ ስልክ የማታውቁት ሰው አረብ፣ እነሱ አጭሳሉ፣ ይሰክራሉ፣ ይጨፍራሉ። አንቺ ከፊት ለፊት እንዳሻንጉሊት ተቀምጠሽ ሲፈልጉ ይመቱሻል፣ ይደበድቡሻል። ይሄ ነው በጣም ከባድ ነው፣ እውነት ከባድ ነው። እኔ እንዳጋጣሚ እዚህ ጠዋት ላይ ይህን ህጻን ልጅ ጸሐይ ለማሞቅ ወደ ውጭ ሲወጣ ነው ያገኘዋት እና ተባብሯት። የእውነት ኢትዮጵያዊነት ለመቼ ነው? እና ቤተሰብ እንደሰማችሁት ነው፣ ልጅቷ የደረሰባት ጫና የደረሰባት ነገር እጅግ በጣም የሚከብድ ነው። ሰባት አመታትን ድብደባ፣ ስራ ቤተሰብ ያለመገናኘት የቤተሰብ ናፍቆት ብቻ ብዙ ብዙ ነገሮችን አሳልፋለች። ከእነዚህ አይነት ነገር አላህ ይጠብቀን። እናንተም ደግሞ ጥንቃቄ ልታደርጉ ይገባል። ማለትም በብዙ እጃዛ ቤቶች ስራ ፈታችሁ ለብዙ ጊዜ ልትቀመጡ ትችላላችሁ። በዛ ምክንያት ሊጨንቃችሁ፣ ልትበሳጩ እና ያገኛችሁትን ስራ ልትሄዱ ትችላላችሁ እና የስራው ማን እንዳመጣው ኬት እንደመጣ ሳይታወቅ፣ ደላላው ማን እንደሆነ የት እንደሆነ ስራው ሳይታወቅ አጋጣሚ ተነ ተነስታችሁ ሂዳችሁ እንደዚህ አይነት ፈተናዎች ደግሞ እንዳይደርሱባችሁ ጥንቃቄ ማድረግ አለባችሁ። እንደሰማችሁ ልጅቷ ደላላው ሲወስዳት እንግዲህ ሰዋቁ ቤቱ እንዳይታወቅበት መንገድ ላይ ሆነው ነው የጠበቁት። ይህ ማለት ደግሞ እሱ እንዳይጠየቅም ሰዋቁ የት እንደወሰዳት የት ቤት እንደሆነ እንዳያቅ ብለው ነው ይህንን ያደረጉት። ቀጥታ ቤታቸው ሆኖ ሎኬሽን ልኮላቸው ሂዶ እዛ ወስዷት ቢሆን ኖሮ ልጁ ሲጠየቅ ራሱ ልጅቷ ያለችበትን ያሳውቅ ነበር። ግን መንገድ ላይ እሺ አትበሏቸው። ግዴታ አንድ ሰው እንኳን ቤታቸውን ሊያቅ ይገባል። ወይም ደግሞ እንደ ገባችሁ ሎኬሽን መላክ ለሆነ ለጓደኛችሁ፣ ለቤተሰብ ምናምን ካለ ለነዛ ሎኬሽን መላክ አለባችሁ። የሚፈጠረው ነገር አይታወቅም። አላ ከእንደዚህ አይነት ነገር ይጠብቀን። አልሐምዱሊላህ ልጅቷ ከብዙ ስቃይ መከራ ቢሆንም አልሐምዱሊላህ በትላንትና እለት ከእህቷ ጋር ተገናኝታለች። ይህም የእናንተ ውጤት ነው። እናንተ ሼር ባደረጋችሁት፣ እናንተ እንዲሰራጭ በማድረጋችሁ ከአላህ በታች ከቤተሰቦች ልጆቿ እንድትገናኝ ተደርጓል። እና አሁንም ቢሆን ለመልካም ነገር ረፍቶ አያቅም አይደል? ይህንን የምታደርጉ ሰዎች ደግሞ አላህ ስብን ወተላ ከርጅዛ ይክፈላችሁ። ለእናንተም ጥንቃቄ እንዲሆን ነው ይህንን ቪዲዮ ወደ እናንተ ያመጣሁት። ልጅቷ የስነልቦና ልቦና ችግር ደርሶባታል ታውቃለህ። እንደምታዩት ከንፈሯ ሁላ ድርቅርቅ ብሏል። እንደሰማችሁ ደግሞ ጸጉሯ በየወሩ ይላጫታል፣ ይደበድቧታል። ሰውነቷ በሙሉ እንደቆሰለ ነው የተሰማው። ሰዎቹ በጣም ሰካራሞች ናቸው፣ ይጠጣሉ ይቅማሉ፣ ያጨሳሉ። በቃ ለዛ ስለሆነ እነሱ ያን እያደረጉ እሷን ደግሞ በስራ እንደውም ደግሞ በድብደባ ነበር ይሄን ሁሉ አመታት ስታስቆጥር የነበረው። እንደሰማችሁትም ቤተሰቦቿ ሶሻል ሚዲያ ላይ የአፋልጎኝ ፈልገው ነበረ፣ ግን ማግኘት አልቻሉም። ምክንያቱም አድሬሷን ስላጠፉ ማለት ነው ሰዎቹ ብቻ ያ ሁሉ ስቃይ መከራ አለፈና አልሐምዱሊላ። በዛሬው ጊዜ ደግሞ ከቤተሰቦቿ እንድትገናኝ አድርጋችኋል ከአላህ በታች እናንተ። በዚህ አጋጣሚ ላመሰግናችሁ ወዳለው ውዶቼ፣ አመሰግናለሁ። ጄዛችሁን አላህ ይክፈላችሁ። ለከይረ ስራ የምትሽቀዳደሙ ሰዎች አላህ ከይረ ጀዛችሁን ይክፈላችሁ ለማለት ነው። አልሐምዱሊላ፣ ልጅቷ ከቤተሰቦቿ ተገናኝታለች። በጣም ብዙዎቻችሁ ልባችሁን ስለሰበረው ነው የትላንትናው ቪዲዮ መገናኘቷን እንዲሁም ሰብ መገናኘቷ ከቤተሰብ መጨመሯን ደግሞ ላሳውቃችሁ ብዬ ነው። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ቪዲዮ መልካም ነገር ይዤላችሁ እስከመጣ ሰላም ሁኑልኝ። ሰላም አሌይኩም ወራህመቱላ ወበረካቱ።